አሻም ብለናል ቤተሰብ እንግዲህ የሚገርም ነው ደሞ። አሁን አዲስ ኦንላይን ቢዝነስ ፐብሊሽ ተደርጓል። ሞዴሬተሩ የበላይ ኃላፊው ለዚህ ቢዝነስ ቴሌግራም ሳፖርት ነው፣ ዩቲዩብ ሳፖርት ነው። እነዚህ ሁለቱ ድርጅቶች ናቸው በጣም በበላይነት። አሁን ደግሞ ይህን ይዘውት የመጡ ቪዲዮ እናያለን፣ እንከፈላለን የምናያቸው ቪዲዮዎች እያንዳንዱ የማስታወቂያ ቪዲዮዎች ናቸው። ዛቲ አላቸው የራሳቸው የሆነ ስፖንሰርድ ያላቸው ቪዲዮዎችን በማየት ክፍያ እናገኛለን። እዚህ ጋር እንደምታዩት ዶኩመንታሪዎች አሉ፣ ፋይናንሻል ቪዲዮዎች አሉ፣ አምፕሊፋይንግ ክሊፖች አሉ፣ ሆሊውድ ፊልሞች አሉ። እነዚህን በማየት ገንዘብ እናገኛለን። እስኪ ቀንጨባ አርገን አንድ ፊልም እናስጀምር። ሎጊን አድርጎ ገብቷል። እስኪ ዋ ኮሜንት ዘ የምታዩት ነው እንደ ኮሜንት አለ ል የኤፒሶዶች ዶክመንተሪዎች አሉ። እንግዲህ ምን አይነት ሙቪ ይጀምራል የሚለውን አብረን የምናይ ነው የሚሆነው። እንዳ የምታዩት ነው። እንግዲህ የዚህ ጋ ያለ የማስታወቂያ ስራዎች አሉ ይላል ዋንስ አፖን ታይም ስሞል ቪሌጅ። እኔ አስተርጓሚ መሰልኩኝ። እንግዲህ አንድ የፋርመር ህይወትን የተመለከተ ስቶሪ ነው። ኢትስ ፋይቭ ሚኒትስ እንግዲህ አብረ ምን አምስት ደቂቃ ሶሪ፣ እያንዳንዱ የፊልም እንቅስቃሴ እያያችሁ ነው። ቶታል ዎች ታይም አለ ከላይ ጀምሯል። ሶሪ ኤም ፊፍቲ ዋን ሴኮንድስ ቀን አለው ሀቡር፣ አለው ሚኒት አለው፣ ኤንድ ሰከንድ አለው። ሶ ቶታል ኢርኒንግ እስካሁን እያየን ነው አራት ዶላር ሰርቻለሁ ወደ አምስት መቶ ኢትዮጵያ ብር አካባቢ ነው። እስኪ እነዚህን ሲስተሞች እያየን እንቀጥላለን አብረን በቅርቡ አዳዲስ አዲስ ነገሮችን ይዤ ብቅ እላለሁ። ሌላም ተጨማሪ አዲስ የኦንላይን ስታቢሊቲ ቢዝነስ አለ፣ ምን ይመስላል የሚለውን እናያለን። ይሄኛው ኤንስ ቪዲዮ ዶት ኮም የተሰኘች ነው ግን ትልቁ ሳፖርት በቴሌግራም ቻናል ባለቤት ሳፖርት ያደርገዋል። እስኪ ይሄ ሚኒት እስከሚያልቅ ና ብዙም ደግሞ እንዳያልጠፋባችሁ ሰው እንደምታዩት፣ ቪዲዮ አልቋል። አምስቱን ደቂቃ ጨርሰናል። ቀጥሎ ምንድን ነው የሚለው ነው የሰራ ነው ተጽፎ ተቀምጧል። ወሃብሲ ጎቱ ና አንድ ነገር ላሳያችሁ። እስኪ ምጣና ዳሽቦርድ ዳሽቦርድ ላይ የምትመጡ ዊዝድራል ሜቶዶች እስኪ ገባ ብዬ ለማሳየት ልሞክር። እዚ ጋር የሚገርም ነው። አያያችሁ ሁን አላችሁ፣ ደነገጣችሁ። አባይ ባንክ ፍሮም ኢትዮጵያንስ ግሬት ኢንስተንስ እንግዲህ የአሪፍ ኩራታችን ነው። አባይ ባንክ ከዚ ላይ ዊዝድሮ ማድረግ ይቻላል። ኤም ብር አለ፣ ፔምፓል አለ፣ ክሬዲት ካርድ አለ። ስኬራል የሳውዲ አረቢያን ሲስተም ቲካል ሳፍ ያው ትራንዛክሽን ሞመንት ነው። ባይናንስ ኢዝ አ ቤስት ዌይ እኔ ሁሌም ስለሚመቸሄ ነው ባይናንስ ብላችሁ አማውንት፣ ጽፋላችሁ ኢንተር፣ አባይ ባንክ አካውንት ናምበራችሁን ታስገባላችሁ። ዊሃብ ቼክ ጋይስ እዴ ስለተመችቶኛል ከላ ዊዝ ድሮ ታደረጋላችሁ። ግን ዊዝ ድሮ ከማድረጋችሁ በፊት ምን ምን ይጠበቃል ብላችሁ ያሰባችሁ ና ይመቻችሁ። ቀጥሎ ምን እንደሚጠበቅ ላሳያችሁ። አባይ ባንክ እነዚህ ሜትሎች ተጠቅመን ዊዝ ድሮ ማድረግ እንችላለን የሚለውን እንድታውቁ ስለፈለግኩ ነው። ሪፈረል ስፖንሰር ማይ ዩቲዩብ ቻናል ዩቲዩብ ቻናላችሁን ደግሞ ስፖንሰር ማግኘት ትችላላችሁ። ምን ካደረጋችሁ የሚለው ቀጥሎ የሚሄድ ነው። ይሄ ዚስ አውሪ ሪፈረል ሊንክ፣ ይሄን ሼር በማድረግ ነው ሰዎች የምትጋብዙት ሰዎች ስትጋብዙ እና ሰዎች ከሚያወጡት ብር 30 ፐርሰንት ምን አላችሁ ኮሚሽን አላችሁ። ሰው ጋይስ ሰርተው ከሚያወጡት ብር ነው ኮሚሽናችሁ። ያ ተግባ እየተግባባን ይመስለኛል። እስኪ ዳሽቦርድ ጋር ሙሉ ለሙሉ ልምጣና አሁን ይሄ ቶታል ዌች ታይም ስምንት ደቂቃ ይቻላል። ስምንት ደቂቃ ዌች ሚንስ አንድ ሺህ ብር እዚህ ጋር ስንመጣ ጎልስ ቱ ሜክ ዩር ፈርስት ሰክሰስፉል ዊዝድሮዋል፣ በቃ የመጀመሪያ ሰክሰስፉል ዊዝድሮዋል አላችሁን ለማግኘት ሰክሰስፉል ዊዝድሮዋል አላችሁን ለማግኘት ዩ ሃቭ ሜክ 500 ዶላር የመጀመሪያው ማሟላት ያለባችሁ ነው። ዚስ ዝ ሚኒማም አማውንት አሎር ቱ ቢ ዊዝድሮዋል ዊዝድሮ ለማድረግ ከሚፈቀደው ገንዘብ ውስጥ የመጀመሪያው ምንድነው 500 ዶላር ነው። ይህን 500 ዶላር እንግዲህ ሰርተን ነው የምናገኘው፣ ማለት ነው። ከዛ ውጭ ማየት የሚጠበቅባችሁ ደቂቃ ስንት ነው? ሚኒሚም ታይም ት ዩ ር ኤክስፔክት ቱ ዋች ስፖንሰርድ ቪዲዮ፣ ማየት ከሚጠበቅባችሁ ደቂቃ 500 ደቂቃውን ማየት አለባችሁ ነው። ሌላው ትንሽ ሁሌም እያስቸገረን ያለው ነገር ምንድን ነው ካላችሁ ደግሞ ሚኒሚም ናምበርስ ኦፍ ሪፈራል ኢዝ ትንቲ ሪፈራል ስዊች ኒድ ፎር ዊዝድሮዋል ነው፣ ወጪ ለማድረግ ሀያ ሰው ያስፈልጋቸዋል እኒህ ሀያ ሰዎች we have gates watched ready 2000 to 2000 times which means ሁለት ሺህ አካባቢ ደቂቃዎችን ማየት አለባቸው ነው total minimum watch time for your referrals ግን ቀድማችሁ ሀያ ሰው ከሞላ መኑኝ 500 ሚኒቱ እናንተ ከሞላችሁት withdraw አይከለክላችሁም ሲስተሙ ያ ነው ቼክ እያደረገ የምንገኘው የት የት ሀገር ላይ ነው አሁን ሪሰንት ላይ እየተሰራ ያለ የሚላችሁ ከተጠየቃችሁን የምታዩአቸውን የአፍሪካ ሀገሮች በሙሉ ያካልላል ያዳረሳል። ኢትዮጵያ አለች ወይ ካላችሁኝ እዚህ ጋር እንደምታዩት ነው። ጌርሶን ኤንድ ካህን የተሰኙ ሁለት ሰዎች ዊዝድሮ አድርገዋል። ምን ያክል ካል 756 ዶላር እና 1000 ዶላር ዊዝድሮ አድርገዋል። ፍሮም ዋት ኢትዮጵያ። ኢን ዲቴል ያሳያል ብለን ነበረ፣ ዲቴል እያሳየ ስላልሆነ ነው በደንብ ስለ ሲስተሙም ያን ነገሮችን እያየን ስለሆነ